የአስከሬን ነገር ሲነሳ ሰውነታችን የሚወረን የምንፈራ በተቻለን ፍጥነት ከወሬው ለመነጠል የምንፈልግም ብዙዎች ነን። ጉዳዩ የራሳችን ካልሆነ አይደለም ለመንካት፣ በአቅራቢያው ለመገኘትም ፈጽሞ አንፈቅድም። በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ውስጥ ግን ከአስከሬን ምርመራ ሂደት ጋር በተገናኘ አስከሬንን ማገላበጥ የየእለት ስራቸው የሆኑ ባለሙያዎች አሉ። ኑሮና ስራቸውን እንዴት አስማምተውት ይሆን? ይህ ልንጠይቅ በሆስፒታሉ የአስከሬን ምርመራ ክፍል ውስጥ ተገኝቻለሁ። ውጭ ሆኖ እንደሚያዩት አይደለም። አስክሬን ላይ መስራት በጣም ከባድ ስድስት ዓመት ነው የሰራሁት፣ እና በየቀኑ አንድ አይነት አይደለም የሚመጣው። ከሆስፒታልም ታሞ ቆይቶ የመጣ የሚሆን፣ ከጫካ የተገኘ የሚሆን፣ ተገሎ የተጣለ የሚሆን፣ ታንቆ የሞተ ራሱን ያጠፋ የሚሆን፣ እንዳመጣጡ እንቀበላለን። ስንቀበል ያለ ፖሊስ አንቀበልም። ፖሊስ ሪኮስት የሚያስገባው ወረቀት አለ። ከወረቀቱ እንቀበላለን። ምርመራው ሰርጀሪ ተደርጎ ነው። ኦርጋኑ ሁሉ ፎቶ ይነሳል የነበረው ነገር ይገለጣል። የሆነ ሁሉ ማለት ነው። ልክ ምርመራው ሲያልቅ ይመለሳል ኦርጋኑ ምንም ሳይቀር ማለት ነው። እንሰፋለን። ከሰፈን በኋላ እናጥበዋለን። ካጠበን በኋላ እናደርቀዋለን በጎዝ የራሱ ደግሞ መገነጃ አለን እንገንዛለን። ቤተሰብ ስመጣ ሳጥንና መገነጃ ጨርቅ ይዞ ይመጣል። አብጀዴ፣ በየስሙ እንጠራለን። የእክሌ ቤተሰብ ልን ከዚህ በላይ እናሳያለን። ቼክ አድርገህ ውሰድ ነው በየቀኑ እስከ አስርም ይመጣል አስራ አምስትም ይመጣል። ከየሆስፒታሉ እንደዚህ የሚመጡ አስክሬኖች አሉ። ወዲህ ይመጣል፣ በተለያየ በሽታ ታሞ የሚሞት ሰውም ይመጣል። ለምርመራ ተብለው ለምሳሌ ኤች አይ ቪ ታማሚ የሆነ የታወቀ ወረቀት ያለ ሰው በአጋጣሚ በሌላ ከሞተ ይመጣል። እኛ ደግሞ እዚህ ከብተን ነው የምንሰራው እንጂ ወይ ዝም ብሎ እንደመጣ ታይቶ የሚሄድ አይደለም። ለበሽታም ተጋላጭ ነው የሚያደርገው። ከዛ ጋር ተያይዞ ሰላሳ ቀን ሙሉ ነው የምንሰራ። አንድን ቀን አቋርጠን ከስራ ወጥተናል። የሰው ቁጥር በጣም አናሳ ስለሆነ ሽፍቱ የለም። አዳሪ ከሆንኩ ሌሊት መቀበል ነው የሚመጣው። ለነገ ጠዋት ሶስት ሰዓት ነው ስራው የሚጀመረው። ከዛ ሌሊት ስንት እየተነሳን እዚች ጋ ነው የምናድረው። እየተነሳን መቀበል ነው፣ እየተነሳን መቀበል ነው። በመጣ ሰዓት ከክፍለ ሀገር የሚመጣ ከአዲስ አበባ የሚመጣ መውሰድ። አሁን ይሄ ከከባዱ ሶስት አራት ቀን ቆይቶ ሞቶ በስብሶ የሚመጣው አለ። ለመስራት ብቻ ሳይሆን ለማየት የራሱ ይከብዳል። እሱን እዚሁ እናስገባለን። ሽታው አያስተኛንም። እዚ ጋ ነው የምንተኛው እኛ እዚህ ነው የምንተኛው። አስክሬኑ እዚ ጋ ነው የሚቀመጥ ስመስርችሉ ባለሙያ ነኝ እና ሆስፒታል እንደሚሠራ ይታወቃል። የዚህ ስራ ግን እንዲህ ነው እንዲህ ይሆናል ገልጨ ማለት ስሙ ስጠራ የሚፈራ ሰው አለ እኮ። አስክሬን ሲመጣ እንደዚህ ያደርጋለሁ፣ እንዲህ አይነት አስክሬን ይመጣል፣ እንዲህ ያደርጋለሁ። በህብረተሰቡ ዘንድ የቤትም አላነሳም እኔ እንደዚህ ነው የሚሰራው ብዬ ብልኮ አብሮኝ ላይበላ ይችላል፣ ሰው ሊያገለለኝ ይችላል። አሁን ይሄንን ከባዱን ስራ ሰርተን ሳንታጠብ እንዴት ነው የምንወጣው የምንሄደው? ሩቅ ነው ከዚህ ጠርዝ ነው። ብቻ ሁሉም ነገር ባልተስተካከለ ሁኔታ እንዳለ ነው። ያ ብቻ ሳይሆን የምከፈለን ራሱ ደሞ አነስተኛ፣ ምሳሌ ለኔ 2340 ብር ነው። ተቆርጦም ደርሶ አለ ከዚህ በእጅ ገባ አይደለም። ከዛ አኳያ አያስደስትም ሰራው ራሱ ሎ መንግስትም አይቶ ሌላ ነገር ያመጣ ይሁን የምል ትንሽ ተስፋ አድርገን የምንሰራ ነው እንጂ አሁን የሚከፈለው ክፍያ ዜሮ ነው። ከስራው ጋር በብፁም መሄድ አይደለም። መስሪያ ቤቱ በተለይ የቅርብ የሆኑ የሚከታተል ሰው ትኩረት ቢያደርግ የሚመለከተው አካል በአጠቃላይ ለዚህ ስራ ሁሉም ነገር አይቶ የሚያስፈልገው ነገር ቢያሟላ ለስራውም ጥሩ ነው፣ ለእኛም ጥሩ ነው። የህይወት መስዋዕትነትን የሚጠይቁ ብዙ አይነት ሙያዎች አሉ። የነዚህ የአስከሬን ቴክኒሻኖች ሙያም ከነዚህ እንዳንዱ የሚቆጠር ነው። ለእነዚህ ባለሙያዎች በቂ ትኩረት፣ ምስጋናና ክብርም ይገባቸዋል።